ሰላም ዩቱብ፣ እንዴት ናችሁ? ደህና ናችሁ ወይ? በእናንተ ጥያቄ መሰረት በብዛት ያው ስጠይቅበት ስለነበረ በቴክስትም፣ በቪዲዮም፣ በኮሜንትም በየመጣችሁ ስለጠየቃችሁኝ ለእናንተ ክሊል ለማድረግ እና እኔም ደግሞ አሁን ያለበት ሲዌሽን በተደጋጋሚ አሁን ሰሞኑን ልጆቹ ከኔ ጋር ሲኖሩ ስታዩ እንዴት ነው ልጆቹ አንተ ጋር መጡ ወይ ብቻ ብዙ ጥያቄዎች እየመጡብኝ ስለሆነ እነሱን የተወሰነ ክሊል ላድረግ ነው። በልጆች ምክንያት ምን እንደተፈጠረ ለእናንተ የተወሰነ ግልጽ ማድረግ ስላለብኝ እሱን ለማብራራት ነው የመጣሁት መጀመሪያ በፊት ብዙ ለማሳጠር ሞክራለው። ከላይ ከላይ ለመናገር ሞክራለው። ለምን ብዙ ካወራው አንድ ሰዓትም አይበቃኝም ብዙም ማውራት አይጠበቅብኝም። እና ይሄ እናንተ ከማሰለች ያለውን ነገር ግልጽ ለማድረግ ልጆቹ እንዴት ኔጋ መጡ፣ ለምን መጡ፣ እንዴት ሊመጡ ቻሉ የሚለውን ነገር በዛሬው ቪዲዮ አንድ በአንድ የምችለውን ያህል ለማብራራት ሞክራለው። ይህንንም እናንተ አክብራችሁ ስለጠየቃችሁኝ፣ እናንተንም በማክበር ያው እኛ በብዛት ዩቱብ ላይ ስንሰራ በብዛት የተመልካችን ኮሜንት አስተያየት ስለሚመጣ ያንን ደግሞ የመመለስና የኩትም ጥያቄ አግባብ የሆነ መልስ መመለስ ስላለብኝ ያንን ስላመንኩ ነው ለእናንተም ለመመለስ የመጣሁት እና ልጆቹ እኔ ጋር ከመጡ አንድ ሶስት ሳምንት ይሆናቸዋል። አሁን ከአንድ ሳምንት በኋላ አንድ ወር ይሆናቸዋልና የእኔን ደግሞ በፊት ሁለት ሶስት ወር ዩቲዩብ ቻናል ላይ አይታችሁ ነበር። እኔ ውጭ ከወጣሁ ከቤቴ ጥዬ ከወጣሁ አራት ወር ይሆነኛል። አራት ወር ሙሉ ውጪ ያለቤት ነበር ስኖር የነበረው ያ ማለት ሰው ጋር ጓደኛዬ ጋር እያረፍ በእንደዚህ አይነት ሁኔታ ነበር ባለመመቻቸት ሁኔታ በችግር ውስጥ ያሳለፍኩት እኔ የማውቀውና፣ ልጆቼንም እናታቸው ጋር ጥዬ እንደወጣሁ ታውቃላችሁ። ያን ስለምታውቁ ብዙ ማብራት አይጠበቅብኝም። የልጆቹ እኔ ጋር እንዴት ሊመጡ ቻሉ? ከእናታቸው ጋር እንዳልኳችሁ ማውራት አንችልም። ብዙ ፖዘቲቭ ነገሮች በመሀል እንዲፈጠሩ ሞክሬ ነበር። ቢያንስ ልጆች ማል አንድ ባልና ሚስት በመሀል ልጆች ከወለዳችሁ ግዴታ ተለያይታችሁ የትም አትሄዱ። በመሀል ልጅ ከተፈጠረ መለየት አይቻልም እና ያ በአይምሮ ስላለ ሲፈጥረኝም፣ ደግሞ እኔ ነገሮች ከተፈጠሩ እዛ ነገር ላይ ክችች ብዬ ወይ በንዴት ወይ ያንን ሰው በማንቋሸሽ ወይ ያንን ሰው ዲስሪስፔክት በማድረግ ምናምን ጊዜን አልፈችም። በቃ አልሆንም አልሆነም ነው ምን አለ ሁለት ልጆች በመሀል አፍርተናል። እግዚአብሔር ይመስገን ቆንጆ ልጆች እግዚአብሔር ሰጥቶኛል። በእነሱ ለምን ይጎዳሉ? እነሱ ለምን በኛ ጭቅጭቅ፣ በኛ ችግር እነሱ ለምን ይጎዳሉ? ለምን ችግሩን ተካፋይ ይሆናሉ በሚለው በብዛት ሞር ፖዘቲቭ በመሆንና ነገሮችን ኢግኖር በማድረግ ባለመመለስ ሞር ፖዘቲቭ ነገር በማንጸባረቅ ነው ጊዜውን እስካሁን ሳሳልፍ የነበረው። ያም ነገር ስቲል እየሰራ ስላልነበረ ስቲላው በጭቅጭቅ ስቲላው በትዊት ብሎክ ማርጋኛለች። ከልጆች ጋር ለመገናኘት ብዙ ችግር አለብኝ። አንደኛ እሷም ፈቃደኛ አይደለችም። እኔ በምፈልገው መንገድ ልጆቹ ለማሳየት ወይ ልጆቹ አባታቸው ማየት አለባቸው በሚለው መንገድ እየሄደች ስላልሆነ ያ ትልቅ ችግር ነው። እኔም ደግሞ ኢሮፕ ላይ ስትኖሩ ቤት በአንድ ያታገኙም ቤት በጣም ከባድ ነገር ነው። እዚ ጋር ለምን ያለምንም ዝግጅት ነው፣ ከዛ ቤት ለቅቄ ወጣሁት ሶ ያለምንም ዝግጅት ለቃችሁ ስትወጡ ባዶ እጃችሁ ነው፣ ባዶ ቤት ነው። እጅና እግሬና ሻንጤን ይዤ ወጣሁ። ሰው ትንሽ ተቸገርኩ። በመሀል ቤትም ለማግኘት እና ልጆቼን ግን አትሊስት አያለው። በመሀል እየመጣሁ ልጆቼን ኪንደጋትን እየሄድኩ አወጣና አያቸዋለሁ። እሱንም መብት ስላለኝ ሁለታችንም ሀምሳ ሀምሳ ፐርሰንት መብት ስላለን ያው በዛ መንገድ እየሄድኩ ነበረ። ያንን ሳረግን ኢንፎርም እያረግኩ እያሳወቅኩ እየሄድኩ አያቸውና በመሃል ቤታቸው መልሳለሁ። ያ ማለት ልጆቹ ከኔ ተራርቀው አንድ ወር፣ ሁለት ወር፣ አራት ወር በወጣ ከኔ ናፍቆት ለሚሰቃያሉ፣ እኔ ስለምንሰቃያለሁ፣ በችግር ውስጥ በሆን፣ በመሃል እየመጣው ልጆች አትሊስት ማየት አለብኝ። እነሱ አያስችላቸውም፣ እኔም ስለማያስችለኝ፣ በመሀል ያለውን ጋፕ ለመሙላት አትሊስት እየመጣው የአባትነቴን ድርሻ ለመወጣት እሞክራለሁ። እንደዛ እያረኩ ባለው ሰዓት የሆነ ሰዓት ላይ ደግሞ በእንደዚሁ መንገድ እየሄድኩ የሆነ ሰዓት ላይ ችግር ተፈጠረ። ሁለታችን በልጆቹ ምክንያት ልጆቹን በማወጣበት ሰዓት መንገድ ላይ ተገናኘን። እንደዚ ኢንፎርም እንዳደረኩት አሳውቄ ልጆቹ ለመውሰድ ሲሄድ ያው መንገድ ላይ ተገናኘን፣ ተከራከርን። ልጆቹን አንሰጥህም ምናምን ቀድማ ለማውጣት እኔ እንዳላያቸው ልታረግ ስለነበረ ያው በምንም ሀሳብ መንኳት ምናምን ትንሽ ቢያንስ እኔንማ መንገድ ላይ ተወኝ። ለምን ጥለው እሄዳሉ? ለምን ልጆቹ በናፍቆት ለምን ይጎዳሉ? ድጋሚ አግኝቻቸው ሳያዩኝ ከሚሄዱ ከኔጋ ትንሽ ተጫውተው ይሄዳሉ ብዬ አሳብ አብረን ያው ትንሽ ጓደኝነት ለመፍጠር ቢያንስ ፒስ ለመፍጠር ልጆቹ ፊት ቢያንስ ፈገግታችን እንዲያዩ ለቀጣይም ለወደፊትም ሞር መፍትሄ ለማምጣት በልጆቹ ምክንያት ለመግባባት አትሊስት ለመሞከር ጥረትን አደረኩ። የተወሰነ የሞከርኩ ነበር፣ ግን በእናትየው በኩል አልተሳካም። በአያታቸው በኩል አያታቸው ሌላ ችግር ፈጥራ ያው ከኔ ጋ ለመጣላት በመንገድ ላይ ተገናኝተን ሱፐር ማርኬት ገዝቼላቸው ሰውጣ እንዴት? ለምን ገዛ? እንትን ምንድነው? ከኛ የምፈልገው ያው የተለመደውን በልጆቹ ፊት ጭራሽ አደረገችው ማለት ነው። እስከ ዛሬ በቪዲዮ ነበረ፣ በልጆቹ ፊት ደግሞ መታ። ከሱፐርማርኬት ስወጣ ልጆቹን ስለያቸው፣ እንደ አባትነት የሚፈልጉትን ነገር ለማውላት ምንም ልግዛላቸው፣ ለምን ልብስም አልገዛም? ምግብም ልግዛ። ልጆቹ የፈለጉትን ነገር የማድረግ ግዴታ አለብኝ፣ መፍትሄም ስለሆነ በዛው ያረኩ። ያው ታውቃለች፣ ሰባት ዓመቱ ሙሉ በህይወታችን ስትገባ የነበረች አያታቸው ታውቃላችሁ የእሷን ህይወት የእሷን ተጽዕኖ እኛ ትዳር ላይ ብዙ ያደረገችው ነገር ስለሱ ብዙ ይጠበቅ የሚታወቅ አለሚያውቀው ነገር ስለሆነ፣ ግን ልጆቹም በአካል ደግሞ ይሄን ነገር ማየታቸው ማሳለፋቸው ቢያናድም፣ ግን አንድ ሰው በዛ መንገድ የሚቀጥል ከሆነ ምን ማድረጋችሁም በህግ ነው። ህግ መንገድ እንዲፈታው ለማድረግ ሞክሬ በዛ ወይ እየሄድኩ ነው። እንዳልኳችሁ ፊትለፊት የመታ ለመጣላት ለመጸፈጠረች ምግቦቹን የያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችሁ፣ ምናምን በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔን ተፈታትናኝ፣ ያው ተፈታትናኝ፣ እኔን አስታስታ ወይ እስር ቤት እንገባ ወይ የሆነ ነገር ጥፋት አጥፍቼ የሆነ ነገር እንዲፈጠር ነበር ፍላጎቱ። አልተሳካም። እግዚአብሔር ይመስገን። ትዕግስተኛ የሆነ ትዕግስተኛ ሰው ነኝ። እጄንም አለማንሳቴ እግዚአብሔርን አመሰግናለሁ። ተሳስቼም ሌላም ነገር አለማድረሴ እግዚአብሔርን በደም በደም አመሰግነዋለሁ። ፖሊስ መጣ፣ ድጋሚ አሁንም ክስ ያው ተመስርቶባት በዛ መንገድ እየሄድኩ ነው። በክስ መስረት በክስ መንገድ ያለኝ መፍትሄ በሱ ብቻ የሚሄድ የሚያዋጣኝ ምሱ ስለሆነ ማለት ነው። ልጆቹ በሰዓቱ አለቀሱ በጣም እኔጋ፣ ግሬሰሪ እያለቀሱ ጭራሽ እዛ ቤት መግባት አንፈልግም አሉ። በማለም በሚኖሩበት ሰዓት አይታችኋል፣ ብዙ ነገር ልጆቹም እንደሚጎዱ ብዙ ነገሮች እንደምከለክላቸው ምግብም ወተትም ሲጠይቁ ውሃም ሲጠይቁ የምታዩት ነገር ነው። ዓለም ራሷ የምታሳያችሁ የምታዩትም ነገር ሲሆን ያ ነገር ቢያመኝም ግን እችለዋለሁ። ግን ያ ነገር እናታቸው ፊት መደረጉ ቢያሳዝንም እናታቸው ነው ማስከበር ያለባቸው። ከእናታቸው አልፋ አያታቸው ይህን ያህል ተጽዕኖ የምታደርስ ከሆነ የአባታቸውን ወታም የምታንቋሽሽ የምትሳደብ እስቲል እናቷ የገዛ እናታቸው ኃላፊነት ነው። የእሷ ኃላፊነት ነው። የእኔ እናት ብትሳደብ ኃላፊነቱ የኔን የሚሆነው ለምን የማስቆም ግዴታ አለብኝ? ወይኔን አክብራ ወይኔን እሷን አክብሬ እኔ ወይ ባለቤቴን አክብሬ ወይ የማስቆም ግዴታ አለብኝ። ገባችሁ? ኃላፊነቱን ወስዶ ነው። ሁለተኛ ደግሞ ልጅ ሲመጣ ደግሞ ከስር ልጆቹም በአያታቸው የሚጎዱ ከሆነ እናታቸው ፊት እናታቸው እያለች በአያታቸው የሚጎዱ ከሆነ ችግሩ ያው እናታቸው ሶሎ ማድረግ አለባት። ገባችሁ ሶስተኛ ወገን ዚህ ገባ ከባድ ነው የሚሆነው። ሶ እኔ ደግሞ እዚህ ሀገር ስመጣ ብቼ ነው የመጣሁት። ብቼ ነው ያለሁት። ቤቱንም ለቄ ስወጣ ብቼ ነው የምኖረው። ገባችሁ? ብቼ ነው ሁሉ ነገር የምጋፈጠው። ሶ በእናታቸው መደረግ ያለበት ነገር ሳይደረስ ሲቀር ያው ሁሉ ወከባ፣ ያው ሁሉ ስድብ፣ ያው ሁሉ ልጆቹ ፊት እንደዛ ስታደርግ ልጆቹ ተጎዱ፣ አለቀሱ፣ እዛ ቤት መግባት አንፈልግም አሉ። እንዳልኳቸው ከፖሊሶቹ በኋላ ልጆቹ መቃንተው ሰዳቸው አለችኝ እናታቸው፣ ወሰድኳቸው። መወስዳቸው ግን ማደሪያ ኖሮኝ አይደለም እኔው የማድርበት ሰው ጋር ማድርበት፣ እንደምንም ከልጆች ከሁለት ልጆች ጋር ተቸግሬ ይዛቸው ሄድኩ። በሰዓቱ በስራ ልብስ ነበርኩ። ለምን ከኪንደርጋተን ከወሰድኳቸው በኋላ ሆኑ ነገር ሲፈጠር ገባቸው። በአንድ ልብስ በዛው በለበሱት ከኔ ጋር ሄዱ። በነጋታው ስራ መግባት ነበረብኝ። ቢን ጠዋት እንዳጋጣሚ ዳኒ እረፍት ነበረ። እሱ ልጆቹን ኪንደርጋተን እንዲወስዳቸው አድርጌ ጠዋት ግዴታ ስራዬን ገባሁ። ለምን በድንገት የተፈጠረ ነገር ስለሆነ ካለቄ ጋር መስማማት አለብኝ፣ ሁሉ ነገር ክሊር ማድረግ አለብኝ። ከዛ ስራ ገባ። አጋጣሚ ሆኖ በጊዜ ጨረስኩ። ልጆቹ 15 ሰዓት ነበር የሚመጡት፣ እኔ ደግሞ 14 ሰዓት ጨረስኩ። አንድ ሰዓት አለኝ። እኔ ደግሞ ያሰብኩት እሷ ተወስዳቸዋለች እንደተለመደው ኮ በነጋታው መታ ወይ አባታቸው ተወስዳቸዋለች፣ ወይ እናታቸው ተወስዳቸዋለች ከኪንደርጋተን ብዬ ነበር ያሰብኩት። እሷ ቀድማ ኦልሬዲ ደውላ ለኪንደርጋተን ልጆቹ መውሰድ አልችልም አባታቸውን መተ የሚወስዳቸው አለች። ተደወለልኝ፣ አባታቸውን መተ ነው መውሰድ ያለበት። ዳኒም ተባለ ኪንደርጋተን ሄዱ እንደዛ አሉት። ከዛ ዳኒ በቃ እዛ ኪንደርጋተን ሄደ። ጠብቀኝ ከስራ እስከመጣ እንዳላረፍድ ብዬ ተያይዘን ሁለታችን ሄድን። በስራ ልብስ ሄድኩ ልጆቹን አውጧቸው፣ አሁንም በዛው ልብስ ማለት ነው። ከዛ ወደ ቤት ለወስዳቸው ሞከርኩ። ቤታቸው ልክ ስወስዳቸው ጂጂ ነው ቤት የነበረችው ገና ከመስኮት ኖኖ ኖኖ ኖ እዚህ ቤት መግባት አይችሉ ምናምን አለች። በገዛ ቤታቸው ማለት ነው። እናታቸው እንዳይገቡ ብላለች እኔም አልፈቅድም እንዲገቡ ልጆቹን በመጣበት ይዛቸው ሂዳለች። ይሄ ነገር መጋፈጠው ለልጆቹ ብዬ ነው ገባችሁ። ከጠላቴ ጋር ፊትለፊት እየተገናኘው ማወራው እንደዛ እየሰደበች እነዛ እንትን የምትለኝ የሚታየኝ እዛ ጋር ልጆቹ ነው ገባችሁ። ገና ለገና ሰደበችን ብዬ ገና ለገና መጥፎ ናት ብዬ በእሷ ምክንያት ልጆቹን ካለማየት ፊትለፊት እየተጋፈጥኩ ባልፈልገውም ሂደቱ በክስ እየሄደ በክስ ያው እየተይ ፣ መቼስ ከጠላታችሁ ፊትለፊት ጋር መገናኘት የሚያስጠላ ነገር ነው። እንደዛ እየተሰደባችሁ እንደዛ ጠላት ለሆነ ሰው ፊትለፊት ሄዳችሁ ልጅ መቀባበል ራሱ ከባድ ነው። ግን ሁሉ ነገር አልፌው ሲፈጥረኝ ታጋሽ ነኝ፣ ሲፈጥረኝ ይሄን አስችሎ ነው የፈጠረኝና ልጆቹን እንደዛ እያልኩ አገኛቸው ነበር እና በንጋታው በር ላይ አትገባ ማለች ተ ከዚህ በኋላ ልጆቹን ይዛቸው ሂድ አንተ እንደፈለግ ካሳድጋቸው። እናታቸው ጋር እዛው የደወለች ልጆቹ መተዋል እያሉ ያወራሉ። እዛው ፊት ለፊታችን ልጆቹ እዛው ፊት ለፊት እያዩ እዚህ ቤት መግባት አይችሉም ተባሉ። ምን ማድረግ አለብኝ? ቤት የለኝም። ደወልኩ፣ መንግስት ጋር እንደዚህ እንደዚህ ተፈጥሯል። ልጆቹን ቤት መግባት አይችሉም። እናታቸው ቤት ነበር የሚኖሩት ቤቱ ለቄላቸው ጥቼ ነበር እኔ በአሁኑ ሰዓት እኔ ጋር ማደር ስለማይችሉ እኔ ቤት ስለሌለኝ ምን ማድረግ አለብኝ ስላቸው ለዛሬ እንደምንም ድጋሚ ማታ ስለመሸ እንደምንም እደር እዛው ቤታቸው በር ላይ ቆሚያት አትገባም፣ ዘባቸው ልጆቹ አይገቡም፣ በቃ ከዚህ በኋላ አንተ አሳድጋቸው። ኦኬ፣ ምን አማራጭ አለኝ? ልጆቼ ናቸው። ከልጆቼ ጋር ወጣሁ ድጋሚ፣ በስራ ልብስ ማለት ነው። ተመለስኩ። አሁንም ዳኒ ልኬ አስጠየቅኩ። ልጆቹን ምትይዙ ከሆነ በሰላም አስገቧቸው። ልጆቹ በመሃል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ በፍጹም አይገቡም አሉ ሁለቱም አይሆንም አሉ አንተ አሳድጋቸው ኃላፊነቱን ወስደ። እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም። የገንዘብ እጥረት እንዳለባቸው የተነገረኝ ከእናታቸውም የሰማሁት የተነገረኝ፣ ቤቱን መክፈል እንደማይችሉ ሁለቱም እርስ በርስ እንደማይስማሙ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው ምትነግረኝ። ከሀያት ዋጋ መኖር እንደማትፈልግ ነው ምትነግረኝ። እዛ ቤት አልመለስም። ሁሌ ከአባቴ ጋር ነው መኖር እንፈልገው። ሁሌ ከአንተ ጋር ነው መኖር እንፈልገው። መች ነው አንተ ቤት የምንሄደው ትለኛለች፣ ፊሎና እሷን አዳምጪ ደግሞ እኔም ነገሮች ማባባት አልፈለኩም። ኦኬ ገዛ እናታቸው እዛው ስላለች ሁሉ ነገር ሶኬ ችግር የለውም ፊሎ እያልኩ ለመጣር ያው ልጆችን ብሬን ወሽ ማድረግ ከባድ ነው እና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው። ግን ቃል በቃል እነሱም ልጆቹን አንተ አሳድጋቸው ከዚህ በኋላ አንተ ኃላፊነት ወስደ ራስህ የአንተ ልጆች ናቸው። አንተ አሳድጋቸው ከዚህ በኋላ አሉ። ቤት የለኝ፣ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔ እንደዛ ሲገፉኝ ያለኝ አማራጭ መንግሥት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራስ የሚሆን ክፍል ለአንድ ወንድ ላጥ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ። እየጠበኩ ነው። የተወሰነ ነው ቪዲዮ አሳይቻችሁ ነበር። ከዛ ደወልኩለት ኩለ ሰውየውን፣ እንደዚህ እንደዚህ ነው በቃ። ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ቤት አሉ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው፣ ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት። በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ፣ ቃል በቃል ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት ነበር የያዙት። አሁን ደግሞ ለልጆቹ ደግሞ ከመጣ ሌላ ደግሞ ቤት መፈለግ አለበት። አንድም ሁለት ሰዓትም አልፈጀባቸውም። ቁጭ አልኩ፣ አወራው ምናምን ሁሉ ነገር። እንደውም መንግስት ያሳድጋቸው ወይስ አንተ ሳድጋቸዋለህ? ለ ከኔ አባታቸው እያለሁማ ማንም መንግስት እጃቸውን አይወስድም ብዬ። ልጆቹ እንዳይሰሙ ብለው በሌላ ክፍሎች ወስዶ ነው የጠየቀኝ። ገባችሁ? ይህን ያለ ልጆች ተጨንቀሙ። እኛ ጋር ይደጉ ወይስ አንተ ታሳድጋቸዋለህ? ብለውኝ ማለት ነው። እንደ ወንድ ያው ሪስፖንሲቢሊቲ አይወስድም ብለው አያስበው ይሆናል። ገባችሁ። አያራኔ ችግር የለውም፣ ከኔ ጋ ያድጋ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። ለጊዜው ማረፊያ ቤት ያሳዩአችሁ ቤት እዛ ቤት ወሰዱ፣ የዛኑ ቀን ማለት ነው። በንጋታው እግዚአብሔር ሲረዳኝ፣ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን። ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት ከአንድ ህይወት ወደ ሌላ ህይወት ባንዴ ቤት አልባ ነበርኩ። ቤት አገኘው ልጆችን ጋር ነበሩም ልጆችን ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ ልጆቹ እንትን ማለቴ ያው መፈጠሩ ሁሉ ነገር በምክንያት ነው። ቤት አገኘው። ከዛ ትምህርት ቤት መውሰድ ጀመርኩ። ለስራ ቦታ የነገርኩ ስራ መስራት እንደማልችል ከዚህ በኋላ ያለውን ነገር አስረዳውት። ኦኬ ተባለ። መንግስት ሲስተም ውስጥ ገባው። እንዳልኳችሁ ቤት አገኘሁ። ሌላ ቤት ደግሞ እየፈለጉልኝ ለጊዜው እዚህ ረፋሉኝ ትምህርት ቤት መውሰድ ጀመርኩ። ኦኬ ልጆቹ እቃ ጠየቁ። መጫወቻ የገዛሁላቸው ስኩተር አለ ሳይክልም አለ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው ያለ ምንም ልብስ ነው ልጆቹ ኔጋ ያሉት። እና ልብስ ስጡኝ፣ አንሰጥም። እቃቸውን ስጡኝ፣ ሳይክላቸውን፣ መጫወቻቸውን ስጡኝ፣ አንሰጥም። ለልጆቹ ምንም ነገር መስጠት አልፈለጉም። በቃ ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በኔ ምክንያት ለምን ልጆች ይጎዳሉ? ከኔ ጋር ባላቸው ጸብ፣ ከኔ ጋር እልህ በተጋቡ ቁጥር ልጆቹ ለምን ይጎዳሉ? ልጆቹ ለምን ለመጉዳት ይሞክራሉ? እኔ ከነሱ ጋር ብጣላም ገና ለገና ተጣላው ብዬ ለልጆቹ ልብስ ገዝቼ ወይ አልሰጥም አለልም ወይ እንደዚህ አላረግም አለልም። በቃ ለልጆቹ የሚያስፈልጋቸው ነገር ራሴ በምችለው መንገድ አደርጋለሁ። እነሱ ስቲል፣ ቪዲዮ ላይም እንደምታዩት እናትየው፣ አያትየው መሳደብዋን አታቆምም። በሳምሪ አፍ እሷ ትሳደብላታለች ያው የምታውቁት ነገር ነው። እና ያ ነገር የተካሄደ ከእኔ ብዙ ነገር ይጠብቃሉ፣ ብዙ ነገር እንዳረግ። ንዴቱ አለ፣ ስድቦ አለ፣ ዛቻው አለ፣ ቤተሰብ መሳደብ አለ። እና ልብሱን ከለከሉኝ፣ ምንም እቃ ከለከሉኝ። ስቲል መንግስት ጋር ስላለ ሁሉ ነገር በመንግስት ፕሮሰስ እኔ ጋም ያለኝን ብር እየተጠቀምኩ ልብስም ገዛውላቸው፣ መጫወቻም ቀስ በቀስ እያሟላውላቸው ነው። አዲስ ህይወት ተጀመረ። በእንደዚህ እየሄድኩ ያለ ነው አሁን ይሄን እየነገርኳችሁ ያለሁት እና ከዚህ ምን ተረዳችሁ? ለምን ልጆቹ ኔጋ መጡ? ግልጽ አድርጌ ነገራችኋለሁ። አሁን ላይ ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50 50 የነበረን ተነስቶ። እኔ ማሳደጋቸው ከሆነ ኃላፊነቱ ለእኔ ተሰጥቶኝ በስርዓት ነው ያሳደጋቸዋለሁ፣ እናትም አባትም ሆኜ። ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ በእንደዚህ ቀን ማግኘት ትችላለሽ የሚለውን አውጥቶ፣ እሱ እስኪ ወስን ድረስ በጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየውን ማሳደግ አይችሉም። ከዚህ በኋላ ሳምሪ ማሳደግ እንደማይችሉ ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳደጋቸዋለሁ። እኔ ጋር ያሉት እኔ እስካለሁ ድረስ በሕይወት እስካለሁ ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ግዴታዬም ነው ልጆቼም ናቸው። እና ደግሞ በብዛት ይከብድሃልም ብላችሁ ስጽፉልኝ ስለነበራ ከሀሳብ ከጭንቀት ያው ከኔ ለእኔ ከማሰብ እንደዛ እንደጻፋችሁ እንደ ወንድ ይከብደዋል ብላችሁ አስባችሁ ሊሆን ይችላል። ግን እግዚአብሔር ይመስገን ምንም አይከብደኝም፣ መስራት እችላለሁ። እጅግራለኝ ብዙም ወንደላጤ ብዙ ሲንግል ዳዶችም ስንት ልጆች ይዘው ማሳደግ ይችላሉ። ገባችሁ? እኔ ብቻ አይደለም የመጀመሪያው እና እግዚአብሔርም የምችለውን ያህል አቅም ሰጥቶኛል። እስከምችለው ድረስ ልጆቼን ተንከባክቤ ማሳደግ እችላለሁ። ለእናንተ ለሀሳባችሁ ከልብ አመሰግናለሁ። ይከብደዋል ብላችሁ አስባችሁ ተጨንቃችሁ ስለሆነ ግን ሕይወት ወደዚህ ከመራቻችሁ ሕይወት ወደዚህ ከመራችኝ ምንም ማድረግ አልችልም። ገባችሁ? አመኜ ተቀብዬ እንደመጣው መኖር ትችላላችሁ ምንም ልጆቻችሁ እስከሆነ ድረስ በደስታ ከልጆቻችሁ ጋር ደግሞ በደስታ መኖር ይቻላል እና ይሄን ይመስላል ታሪኩ ሞር እንዳላንዛዛባችሁ ብዬ ነው ሞሩን ሾርት አድርጌ ለማውራት የሞኩት ይሄኛውም ግን ረዝሞብኛል ሌላ ሀሳብ አስቤታችሁን በኮሜንት አስቀምጡልኝ ምናልባት የረሳሁት ነገር ሊኖር ይችላል ብዙ ማውራት የማይጠበቅብኝም እንዳልኳችሁ ብዙም መንዛዛት ስለሌለበት ለዛ ነው እኔ ጋ ያለው በአሁኑ ሰዓት ይሄን ይመስላል። ስለ ልጆቹ ስለጠየቃችሁኝ ኃላፊነቱን ወስጄ እያሳደግኳቸው ነው። ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝስ እንግዲህ ይመቻችሁ። ኢትዮጵያ ለዘላለም ትኑር።